ከደበበ ጋር ተገናኘን ማለት ነው። ደበበ ጋር የተገናኘ ነው ዘማሪት ፋንቱ ወልዴ ጠርታን ስንጠራ፣ አሁን ብዙ ሰዎች ሲናገሩም ሰምቻለው፣ እዛ ቢኒያም ሽታይን ጋር ሲናገሩ ሰምቻለው። ዘመድኩን ሄዶ እነ ዘመድኩን ተሰብስቦ መምህራኖች ፋንቱን ጠይቀዋት፣ ፋንቱ ምናምን ብላ አደለም እንደሱ አደለም አሉ የተባለውን አሉ አሉ አተስሙ ምክንያቱም በሁለት ወገን መስማቱ ጥሩ ነው። እዛ ጋር ብዙ ነገር ሲባል ቅድም ከአባታችን ጋር ስናወራ ነበረ። እኔን እዚህ አይመለከተኝም ያደረገው ሰው እያለ ፋንቱ ጋር እዚህ ጋር ለምን መጣች እያወቀች? አላውቅም፣ ጋብቻ ፊት እንደዚህ እንዳለ አላውቅም። በተሐድሶ ጉዳይ የምንነጋገር መስሎኝ ነው እኔ በተጠራውበት ቦታ የሄድኩት። የሄድኩት ደግሞ የእኔ የፋንቱ አገኘኘት ይሄ አሁን ሰሞኑ እንደምታቦኩት አይደለም። እንደዚህም ብዬ አልተናገርኩም። የተጠራ ነው። በተሐድሶ ጉዳይ ነው የመሰለኝ የተጠራው ብዙ ሰው እንደሆነ ነው የማቀው። የጠራችን ዘማሪት ፋንቲሽ ወልዴ ናት። የተጠራ ነው ደግሞ አራት ኪሎ ከቱሪስት ሆቴል ፊት ለፊት ምርፋቅ የሚባል ሬስቶራንት ነው የተጠራ ነው። በእኔ አጠገብ በስተቀኜ ደበብ አለ። ከሱ አጠገብ ባህሩ የሚባል ልጅ አለ፣ መምህር ባህሩ። ከዛ ቴዲ፣ ከዚያ ምናምን፣ ከዚያ ሉልሰገድ፣ ከዚያ አመሃ ነፍሱን ይማርና፣ እዛ ዳኒ፣ ከዛ ሱሬ፣ ከዛ ፋንትሽ፣ አንድ የዱባይ ልጅ በዱባይ የሚያውቁት ልጅ አይዋለሁ። አሁንም አንዳንዴ ኢትዮጵያ ውስጥ አይዋለው የነበር ነው። እንደዛ ነው የተጠራ ነው። እኔ ለታድሶ ጉዳይ ነበር የመሰለኝ ማለት ነው። ስለዚህ ጥያቄ የተነሳ ምንም የታድሶ ጉዳይ አልነበረም። ፋንትሽ ንግግር ጀመረች። ወንድማችን ደበበ ያገባል፣ አንዲት እህት ከአሜሪካ ታገባዋለች። ስለዚህ ሐሙስ፣ በስርዓተ ተክሊል እሁድ ደግሞ ሰርግ ይኖራል። በአዳራሽ እናንተ ወንድሞቹ እንድታጅቡት ነው የመጣሁት ብላ ተናገረች ማለት ነው። እኔ ያን ጉዳይ ስለማቅ ዞር ብዬ ማን ነው የምታገባው አልኩኝ። ጸጥ አለ። እሱ ወደ እሷ ዞሬ ዮርዳኖስን ነው የሚያገባው የዲጃ አባት ነው። እንዴት ነው በስርዓተ ተክሊል እንዴት ነው የሚያገባው ስን? ፋንቱ ቀጥታ ያለች ምንድን ነው እንዲህ ብሎ ነገር የለም። ማንም እንትን እያደረገ የአገልጋዮችን ስም ያጠፋልና እንትን የሚባል ነገር የለም። ቃል በቃል የለም። እኔ ዞር ብዬ ከዚህ ህብረት የለኝም፣ ከዚህ ህብረት የለኝም። የልጅቷን ህይወት የቀጨነው ነው የልጅቷን ህይወት አበላሽቶ እንዲህ አይነት ነገር የለም፣ የለም። እንዲህ አይነት ጭካኔ ደግሞ ልጅ አለሽና እግዚአብሔር በልጅ ይፍረድ። እኔ እዚህ ውስጥ ሱታፌ የለኝም ተሳትፎም የለኝም። አመሰግናለሁ ብዬ ተነስቼ ወጣው ሄድኩ ሄድኩ ሄድኩ አለቅ ከዚያ፣ ደበበ ሐሙስ በስርዓተ ተክሊል አገባ፣ እሁድ ድል ባለ ሰርግ አገባ። አሜሪካ ቀጥ ብሎ ሄደ። እሱ ተሳክቶለት አሜሪካ ሲገባ በዚህም በዚያም በዚህም ብትል ምንም አይነት አድማጭ ያጣችው ዘማሪት ጻሊ ዮርዳኖስ ደግሞ እንዳያችኋት፣ አንዴ ጴንጤም፣ አንዴም ታድሶ፣ አንዴም ምን እብድ ሆነች። ብዙ ጊዜ ቤተክርስቲያኒቷን ነው መበቀል ይፈልጉት ምህራኑን ነው መበቀል ይፈልጉት የሚያብዱት ማለት አበደች ከምትሆንበት እነዚያ ደግሞ ተንከባክበው ተቀበሏት። መኪና ገዝተው ሰጧት ለበቃ ስልጠና በደንብ ፐርፌክት መናፍቅ ፐርፌክት ፓስተር ለመሆን ወደ አዋሳ፣ ወደ ደቡብ፣ ወደ ወላይታ መካሄድ ያለበት እዛ ነው፣ የመንፈስ ሙላት ያለውና የነሱ እዛ ወሰዷት። እጅ ጭና እስከ ማስለፍለፍ ደረሰች። ደግሞ እነ መጋቤ አዲስ እነ መጋቤ ብሉ አይመረ አሸብር፣ ሌሎቹም ያው ተከትለው ተተልትለው ወጡ። ብቻዬን አይደለም የሚል ስሜት ተሰማት። በዘመነ ተሃድሶ ያንን ሁሉ ትግል ሳደርግ ከዚያ ሁሉ መንጋ ጋር ስጣላ እነዛ ላይ አፌን ስከፍት ተሳስቼ ዮርዳኖስ ላይ ጽፌ ያላቅ ዮርዳኖስ ለምን እንደገባች አውቃለሁ። ሃይማኖቷን ትወዳለች፣ ቤተክርስቲያኗን ትወዳለች። የደረሰባትን ግፍ አውቃለሁ። ምናልባትም ዮርዳኖስ ባትሄድ ኖሮ ዘማሪት ፍቅርተ የምትባለዋ ነበረች። የምትሄደው ዘማሪ ፍቅርታሁን ታድሶ ናት። ምን ሆና ምን አይታ ታድሶ እንደሆነች አላውቅ አላውቅ። በዛች እጣ ነው ይችኛዋ የገባችው ማለት። ዛሬ ይህንን ነው መነጋገር ያለብን። ዛሬ ይህንን ነው ማውራት ያለብን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ንጽሕት ናት፣ ቅድስት ናት በአስተምህሯ ላይ፣ በቀኖኗ ላይ፣ በስርዓቷ ላይ፣ በዶክትሪኗ ላይ እንከን የሚባል የላትም። ጥንቅቅ ያለች ስንዱ እመቤት ናት።